የተወሰኑ ድንጋዮች እዛ አካባቢ ላይ የሚመስሉ ድንጋዮች አሉ። አብዛኛው ግን እዛ አካባቢ ላይ የሌለ ድንጋይ ነው። የሌለ ድንጋይ ተው ልጅ ያደግኩት ገጠር አካባቢ ነው እኔ እና የወንዝ ድንጋይ አውቃለሁ። የወንዝ ድንጋይ ነው አብዛኛውን ጥቁር ድንጋይ ይሄ ደግሞ የወንዝ ድንጋይ የሚላከው መንፈሱ ከወንዝ ሲጠራ ነው። ከሚስቱ ጋር አጣላው አብራ እንዳተኛ በቅዱስ ቁርባን ላይ የተጋቡት ሁለተኛ ቅዱስ ቁርባን እንዳይቀበሉ ልጆቿን በተና እንድታብል፣ ከሱ ጋር እንድትለያይ፣ ልጆቿን እንድትጠላ አንዳንድ ጊዜ እንደዚህ ነው። አምላኩ እየተከተለው እሱ እየቀደመ ነው የሄደው፣ በኋላ ነው ወደ ኋላ የቀረው። እና ክርስትናችንን ከፊት ሰይጣን እንደሚቀድም ማወቅ ይገባናል። ስለዚህ ለዘመናት ቁጭ ያለው በቤት ውስጥ ባሉ መንፈሳዊ ውጊያዎች ያለ ልምምድ እጥረትም ጭምር ነውና፣ ሁሉን ነገር መስክሬአለሁ፣ ወደፊትም እመሰክራለሁ። እኛ አባ አዎ ምስክርነታችን እግዚአብሔር እንዲከበር ነው። እኔ እኔ አይደለ እኔ ምንም የምታረጉት ነገር የለም። ግን ሰው መከተል አይደለም፣ ክርስቶስን መከተል ነው። ወደ ክርስቶስ ነው የምትቀርቡት። ለእኔ ምን ታረግልኛለህ? እኔ የምበላው ግማሽ እንጀራ ምን ምን ምን ያገናኘናል? የሚያገናኘን ማን ነው ክርስቶስ አይደለን? ታዲያ ምን ምንድ ነው ምንም። በዕለት ኑሮ ውስጥ ሃይማኖት ከሌለ ካህኑ ራሱ ይፈተናል፣ መነኮሳቶች ራሳቸው ይፈተናሉ በጠቅላላው ከፈተና የሚያመልጡ አይደሉም። ለምን? ክፉዎች በጣም ቅርብ ናቸው። ስለዚህ የዚህ የክፉ ኃይልን ለመቋቋም ቤትም ውስጥ የእለት አምልኮት የግድ ነው። እኔ በቃ ጥፊ ጥፊ ይለኛል። ከቤት ልጆችሽን በትኝና ሂጂ ሂጂ ይለኛል እሱን እናቴን ውሰጅኝ በቃ እባክሽ፣ እኔ ገብቼ አልተባረከም። በቃ ማለት ነው ውሰጅኝ እስኪ ስላት። አይሆንም አይሆንም፣ እሱ ተፈተና ነው። ቁጭ በይ፣ አብረሽ ተፈተኛል። አንደርቢ ተነስ፣ አንደርቢ ምን አረካት? ልጆቿን ጥላ እንድትጠፋ አረኳት። ባሏን እንድትጠላብራ ትሰኛው የት ነው እሱ? የት ባሏ የት ነው የት? አልጠራው ባን ባለቤቱ አንተ አትመናጭር አንደርቢ። በምንድን ነው የተላከው አንደርቢ? ድንጋይ ወስወርወር በጥብጣቸው ተብዬ አስራ ሁለት ቀን በጥብጫቸው። በኋላ ስንት ድንጋይ ወረወርክባቸው? ብዙ ነው። ወደ 100 በ60 170 ይሆናል ድንጋይ። አረ ወርኮ ኮንስ ሰይጣን አጋንንት ምንድነው? አባ የሚባለው እውነት ነው? ድንጋይ ወረውርባቸው ነበር? አዎ፣ አንድ 7 8 አመት ይሆናል አባ። እኔ በትክክል አላስታውስም። እኔ አንድ የሆነ ቤተ ክርስቲያን ሰራ ነበር እቤታችን ላይ አንደርቢ ድንጋይ ወረደ። አካባቢ ሰው ሁሉ አይቷል። ከዛ በኋላ ከሁለት ሳምንት በ12 ቀን አካባቢ ላይ እቤት ጸሎት ይደረግ ነበር። ሰዓታት ይቆም ነበር። ሙሉ ሌሊት ጸሎት እንዲያደርጉ አድርገን ጸሎት ላይ አብረን ነበርን። በዛ ነው የቆመው። ቆመ ስንት ቀን ደበደበው ቤቱን በተጀመረ በአምስተኛው ቀን ነው እኛ ስናቀው ስናውቀው ጸሎት ተጀመረ። በተጀመረ በሰባተኛው ቀን ቆመ። በጠቅላላው አስራ ሁለት ቀን ማለት ነው። የቅዱስ ሚካኤል ዕለት ነው። አባይ ቆመ የቆመው እ ምን አልከኝ አንተ? ዛኛው ተነገረውና የትኛው? እዚህ እዛ ጋር የተቀመጡት እዛ ቆመው ቆመው ቆመው ቆመው ያኛውን ነገሩት። ማነው ስሙ? ያኛው እዛ ጋር ያለው እንኳን እኮ ስሙ ማነው? ሳት ያለው እሳቱ ጋር ያለው ስማን ነው ሚካኤል። የእሱ ቀን እሷ እናቷ እቤት ነበር የዋለችው። ዛሬ ደስ ይበልሽ፣ ቅዱስ ሚካኤል አቆመው እኮ አለቻት። አንተ አንደርብኝ አንደርብኝ ሲልኩ ሶስት መንገድ ይጠቀማሉ። አንደኛው ቤት ውስጥ ባሉ ሕፃናት አይነ ጥላ ባለባቸው ወይም ቤተሰብ ውስጥ ባለ ዛር ውቃቢ ባለባቸው መንፈሱ አይቶ በህፃኑ በኩል ወይም መንፈሱ ባለበት በኩል። ሁለተኛው ልጃገረድ ሆነች ወይም ደግሞ ወንድ ህፃን ወንድ በሆነ ሰው። ሶስተኛው አላላክ ደግሞ ቀጥታ ለመንፈሱ ከፍተኛ የሆነ ግብር በመገበር ግን ላኪው በጣም የተዋረሰ መሆን አለበት። ኃይለኛው መንፈስ መዋረሳ አንቻል አለበት። እንደዛ ከሆነ ቡዳም ሆኖ ቡዳም ይኖርበታል። መንፈሱንም ተዋርሷል። ይሄ በደንብ መንፈሶችን አለ ህፃናት ዓለምን ምናምን ሶስተኛው ነው ይሄ። እንደ ልብ መላክ ይችላል። እንደ ልብ ሊያዛቸው ይችላል። እና አንተ በየትኛው ነህ? በህፃን ነው የተላከው? ቀጥታ ነው ድንጋይ ከየት ነው የምታመጣው? ጥቁር ድንጋይ ነው ወይስ ነጭ ድንጋይ? ጥቁር ድንጋይ ነው። ድንጋዩ አብዛኛው ጥቁር ድንጋይ ነው አባ። የሚገርመው አካባቢያችን ላይ የኮንስትራክሽን ብዙ ስራዎች ነበሩ በጊዜው። የተወሰኑ ድንጋዮች እዛ አካባቢ ላይ የሚመስሉ ድንጋዮች አሉ። አብዛኛው ግን እዛ አካባቢ ላይ የሌለ ድንጋይ ነው አባ፣ የሌለ ድንጋይ ተወልጅ ያደግኩት ገጠር አካባቢ ነው እኔ እና የወንዝ ድንጋይ አውቃለሁ። የወንዝ ድንጋይ ነው፣ አብዛኛውን ጥቁር ድንጋይ። አዎ፣ ይሄ ደግሞ የወንዝ ድንጋይ የሚላከው መንፈሱ ከወንዝ ሲጠራ ነው። ከወንዝ ከጠራ ይሄ የገጠሩን ድንጋይ አይነካው። የወንዟን ጥቁሯን ድቡልቡሏን ድንጋይ ነው። እንጀራ ያወጣ ድንጋይ አይነካም። ሙሉጭ ልጭዋን ድንጋይ ነው የሚለካው። ይሄ ገን ጠሪውም ተጠሪውም እኩል ሲዋረሱ ከወንዝ የመጡ መንፈሶች ሲሆኑ ነው የበረሃ ሲሆኑ ደግሞ የበረሃ ሰማይ ጠባይ ነው ያላቸው የበረሃ ስሜት ነው ያላቸው በዚህም ላይ ደግሞ እንደ ወንዙ ነው ስፋት ያለው ወንዝ ከሆነ ስፋት ያለ ስራ ይሰራሉ ጠበብ ያለ ወንዝ ከሆነ ጠበብ ያለ ሁለተኛው መጽሐፌ ላይ ታገኙታላችሁ ይሄ በማለዳ መያዝ ላይ በጣም ሰፊ የሆነ ነገሮችን አንተ ከወንዝ ነው የተጠራኸው ከወንዝ ነው የተጠራኸው አንተ አጋንንት ነህ ሴጣን አጋንንት ነኝ ስንት ጊዜ ነው ከተቀመጥከው

ትልቁ ችግር በእለት ኑሯችን ውስጥ ሃይማኖት በቤት ውስጥ መኖር አለበት። ስነስርት ያዝም። በእለት ኑሮ ውስጥ ሃይማኖት ከሌለ ካህኑ ራሱ ይፈተናል። መነኮሳቶች እራሳቸው ይፈተናሉ። በጠቅላላው ከፈተና የሚያመልጡ አይደሉም። ለምን? ክፎች በጣም ቅርብ ናቸው። ስለዚህ የዚህ የክፉ ኃይልን ለመቋቋም ቤት ውስጥ የእለት አምልኮት የግድ ነው። አትሰሙም? እናት ከውጭ ነው የሚመጣው፣ ነው የሚሰማው። አረ ስሙ፣ የእለት አምልኮት ጸሎት ቦታ የግድ ቤት ያስፈልገናል። የጸሎት ቦታ ከሌለህ በቃ ምንም የቅዳሜና የሁድ የቤተክርስቲያን ተመልካቾች ነው የምትሆኑት እንጂ መንፈሳዊ ኃይልን በእውነት ለመያዝ ፍጹም አቅም ያጥረናል። ይህና አስራ ሁለት ዓመት አይቀመጥም። ይሄ ጸሎት ቦታ ካለ አብረው ከተንበረከኩ አስራ ሁለት ዓመት አይደለም ስድስት ወር አይቀመጥም። ሌላው ደግሞ ቶሎ ነው ሚስጥሩ የሚታወቀው። ሚስጥሩ ከታወቀ በኋላ ደግሞ ቀላል ነው፣ በጣም ቀላል። አብራችሁ አትጸልዩ። አብረው የመጸለይ ፕሮግራሞች የሉንም። አባኔ ቤተክርስቲያን የተወሰነ አገልግሎት አበረክት ነበር። ይሄ ነገር ሲጀመር አካባቢ ጀምሮ ግን ቤት እየመጣ የሚረብሸኝ አለ፣ በር የሚመታብኛል የሚያንኳኳ አለ። ስለዚህ ብላ አስፈራራችኝ። እና እኛ ከመንፈስ ጋር ሳይሆን ያያያዝኩት አካባቢው ገና የአዲስ ኮንስትራክሽን የተሰራበት ስለነበረ ሌባ የበዛበት ስለነበር ሌላ ሌላ ነው። እኔ ቤት የገባው ሌላ ሌባ ነው እኔ የማስበው የውጭው ሌባ ነበረ። እና ግን እኛ በዛ ምክንያት ከቤተክርስቲያን ቀርቻለሁ። ብዙ አገልግሎት እንደ እግዚአብሔር ፈቃድ አገለግል ነበር አባኔ ትንሽ ችሎታ ነበረኝ እና እግዚአብሔር ያውቀዋል የሰጠኝን። እኔ ለዋሻ አይገባም ግን ቀጣይ የሆነ አገልግሎት እያበረከትኩ አይደለሁም። ቆመ። በቃ ልሙስ ቀረ ማለት ይቻላል። አዎ ልናውቀው የሚገባ ቤተክርስቲያን ማገልገልና ቤተክርስቲያን ማገልገልና ክፉን መንፈስ በግል በጸሎት ኃይል መቃወም መቻል ልዩነት አለው። ቤተክርስቲያን የምናገለግለው ያ አካላዊ አገልግሎት ነው። ሌላ መንፈሳዊ አገልግሎት ግን ከኛ በቤት ይጠበቃል። ያም አምልኮት ነው፣ መንበርከክ መቻላችን። ቤተ ክርስቲያን በተለያየ በጉልበት በቴክኒክ በስነ ጥበብ በሁሉም በምስጋና ልናገለግል እንችላለን። አመስጋኖች ሌሊቱን ሙሉ ሲያመሰግኑ አድረው በመንፈስ ይጠቃሉ፣ ስላመሰገኑ መንፈሱ አይለቅም ማለት ነው። የሚጠላው በጣም አደገኛ በሆነ ሁኔታ የሚጠላው የግል አምልኮቱ ላይ ያለው ጊዜ ነው ምን አደክም በግል አምልከናሎ የአምልኮት ጊዜ ያለ ነው የስግደት ጊዜ ያለ ነው የመንበርከኪያ ጊዜ ያለን ብለን ስጠይቅ አይ አይደለም ቤተ ክርስቲያን አገልግለናል ብቻ ነው የምንለው ታዲያ ካገለገልን መንፈሱም አገልጋይ ነው የሚሆነው እንደ ልብ ያገለግላል እሱም ችግር የለበትም ለጌታው እኮ ያመሰግናል እሱም ግን እንዲህ ቢያመሰግንም ጌታው የሚቀበለው ምስጋና አይደለም። ከተንኮል ጋር ነው የሚያገለግለው። ስለዚህ ጌታን ወደ ቤተ መቅደስ ጫፍ ላይ ይዞት ሲሄድ እኮ መጀመሪያ ቀድሞት ነው የወጣው። ቤተ መቅደስ ጫፍ ላይ ቀድሞት እኮ ነው ጌታው ነው የወጣው። ስለዚህ ሰይጣን ሁልጊዜ ይቀድምሃል። ወደ ቤተ እግዚአብሔርም ስትሄድ እንዲህ ይቀድምሃል። ለምን የማቴዎስ ወንጌል አራትን አናነበውም? እንዴት እንደሚቀድም ፈጣሪውን እንዴት እንደሚቀድም አንዳንድ ጊዜ እንደዚህ ነው። አምላኩ እየተከተለው እሱ እየቀደመ ነው የሄደው። በኋላ ነው ወደ ኋላ ይቀረው እና ክርስትናችንን ከፊት ሰይጣን እንደሚቀድም ማወቅ ይገባናል። ስለዚህ ለዘመናት ቁጭ ያለው በቤት ውስጥ ባሉ መንፈሳዊ ውጊያዎች ያለን ልምምድ እጥረትም ጭምር ነውና፣ በል ተዘጋጅ፣ ተዘጋጅ። ይሄ ማንኮሻኮሽ ምን የሚለው የሚደበድበውም ደግሞ ቀጥታ የተላከ ስለሆነ ወጣ ብሎ መዝጊያውንም በሩንም ይመታል። ይሄ ምንም ጥርጥር የለውም። በልቧት ነው ተክስም እኔ የምልህ ድንጋዩን ምን ምን አይነት ድንጋይ ነው የምታደርገው? ጥቁር ድንጋይ ነው የታሰስኩት። ጥቁር ድንጋይ ነው ምን ከእሱ ጋር አጣላው አብራ እንዳተኛ በቅዱስ ቁርባን ነው የተጋቡት። ሁለተኛ ቅዱስ ቁርባን እንዳይቀበሉ ልጆቿን በተና እንድታብድ ከእሱ ጋር እንድትለያ ልጆቿንም እንድትጠላ ነበር። ላሳብዳት ላሳብዳት ነበር። ጠነከር ባረቄ ነው ተሳብ ስትሳብ ወይ ለውር ወራ ስትጠራ ባረቄ ነው የተጣላው። ወንዛ ወንዙ አረቄ ይወዳል። ባረቄ ነው የሚጠሩት የአየሩ አጋንንት ሲሆን ነው አረቄ የማይወደው እሱ ለክስክስ ወይ ወዛ በደል ማንስ ከሰከሰልሃል ነው የሚለው። እሱ ደም ነው የሚፈልገው። በአየር ላይ ያለው ማለት ይሄ የወንዙ ይሄ ምናምኑ የበረሃው። አረቄ የትኛው አረቄ ነው ለመሆኑ? ያበሻ ነው ወይስ? ያበሻ ያበሻ አረቄ በሱ ነው የጠራ። በልባት ነው ጣሽ። ከልጆች ጋር ተወልደሃል አተወለድም። መጀመሪያ ቅዱስ ቁርባን ስለሚወስዱ ይሄ የመወለዱ ባህሪ ላይ አይኖርም። መንፈሱ ይኖር አይኖር ባያውቁትም የእግዚአብሔር ጥበቃ ስለሚከተል ወደ ትውልድ ለመሸጋገር አቅም ያጥረዋል። ግን ቅዱስ ቁርባን ባይወስዱ ከልጆች ጋር አብሮ ይወለዳል። ከዛ በድንጋይ አይደለም የተላከው ድንጋይ ወርውር ተብሎ የተላከ ነው አደለም? የሚወለዱትን ልጆች ድንጋይ እያረጋቸዋል። እንደ ወንዝ ድንጋይ ነው የሚያረገው ጭንቅላታቸው። ለዚህ ነው ብዙዎቹ ምንም የሚባል ምንም የማይሰሙት የዚህ አይነት እጣ እየገጠማቸው ነው። የመንፈሱ ኃይልና ግብር በባህሪያቸው ውስጥ እየተገለጠ ነው። በል ወንድሟ ከውጭ መጣና እባክሽን ይህ የሚያምሽን ነገር አለ። ወንድሟ ና ወንድሟ ከውጭ መጥቶ የሚገፋ እንግዲህ ወንድም አለ ው እዚህ ያለሁማ ታሾፋል። እዚህ ያለው አስማት ነው። የመምህር ግርማ የሱዳን ጠንቋይ ነው። አንድ ጊዜ የግብጽ አለ። አንድ ወቅት ላይ አንድ ጊዜ ደግሞ የናይጄሪያ አለ። እንዳውም ኢትዮጵያዊነቴ ተረስቶ እዛ ቦሌ ከግብጽ የመጣ አንድ ግብጻዊ በአባይ ውሃ እየተጠቀመ ይኖር የነበረ አሁን ደግሞ እኛን ሊቀጠቅጠን መጣ አለ። እዛ ቦሌ እኮ ነው በደንብ ደብዳቤ ጽፈው እኮ ነው የበተኑት። እንደዚህ እንትን እንደ የፓምፕሌት ወረቀት እንደሱ አድርገው ጉባኤ ላይ ነበር የበተኑት። አቤት ከየት መተነው አንተ እኔ አባታችን አንጎላን የምሰራው የስራ ቦታ የዛ ነው። እና ቀንም ማታም አትሊስት በቀን አንዴ ወይም ሁለቴ የእርሶን ሲዲዎች ያለውኝ እና እንደመጣሁም በእሷና በቤተሰቧ መካከል ያለውን ነገር ዝም ብዬ ስለማይ የሆነ የምጠረጥረው ነገር ነበረ። እና ያን ነገር ስለጠረጠርኩኝ የእርሶን ሲዲ ሰጠኋት እና ቃል አስገባኋት አንድ ሁለት ሲዲዎችን ካየች በኋላ ቤት ውስጥ በምታይበት ጊዜ በጣም ከፍተኛ የሆነ ራስ ምታት ማይግሬን አለኝ ትለናለች እና መብራት ይጠፋል። ያው ባለቤቷ እንደሚያውቀው ከድሮም ጀምሮ መኝታ ቤቷ ከስራ እንደገባች ትዘጋለች፣ ጨለማን የምትወደው። አሁን የመጀመሪያ ቀን ይዣት መጣሁኝ። የሆሳዕና ዕለት ነው እና በጣም ደስ የሚል ስርዓት ነበረ። ስርዓቱ ላይ መንፈስ ወጣ እና ለጥምቀት በእለቱ እግዚአብሔር ስላልፈቀደ ኤሌክትሪክ ስለጠፋ ሳትጠመቅ ገባች እና ቀጥቅጭው እላታለሁ። እርስዎ ባስተማሩን መሰረት ቀጥቅጭው፣ ቅዱስ ኤልሻዳይ፣ አዶናይ ጸባኦት፣ ያዌ፣ ኢየሱስ ክርስቶስ፣ አማኑኤል፣ አሜን እያልሽ በጌታዬ በኢየሱስ ክርስቶስም ላይ ላይ ያለ መንፈስ ውጣ፣ ራስን አጋልጥ በዩ ያልኳት በዛ በኩል ሄደች። እግዚአብሔር ክብሩ የሰፋ አምላክ፣ ከአጽናፍ አጽናፍ ስሙ እስከ ዘላለም የተመሰገነ ይሁን። የታሰረውም ወጣ ይሁና፣ ዛሬ ይሄ ነው። እዚህ ሆነው አንተ ከውጭ ስትገፋ ምን ይሰማሃል? እነሱ እዚህ ሆነው አንተ ከውጭ መጥተህ አንተ ከውጭ ተረድተህ ለዛውም እረፍት በሌለ ጊዜ ጊዜንና ሰዓትን መድበህ ቃሉን ተመገበ እዚህ ላለው ሂዱ ባካችሁ ስትል ምን ይሰማል? እዚህ ላለው እኔ አባታችን፣ እዛሁኝ ሳስብ የነበረው እሳቸው የሚያስተምሩበት ቦታ ላይ ደርሼ በእጃቸው ተዳስሼ በንጋታው በሞትኩ ብዬ የማስብ ሰው ነበርኩኝ። መጥቼም አልቦዘንኩም። እዚህ እስካለሁ ድረስ አሁን እረፍቴን ጨርሻ አርብ ሄዳለሁኝ። አምስት ወር ሙሉ ጓደኞችንም ቤተሰቦችንም እህቶችንም እያመጣሁ ቼክም እያስደረጉ እና ከረዲቱ ተቋዳሽ አድርጊያቸዋለሁኝ። እዚህ ጋር ደግሞ ምልክቱ ተይዞልኛል፣ እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል። አንድ የሚገርም ነገር ግን እሱ እኮ የሱዳን አስማተኛ ነው የሚል ቃል አልሰማም ለምታቀርብላችሁ ሰዎች ሰምቻለሁ አባ እዚህም እያለሁ እሰማለሁኝ ግን ምንድነው ነገሮችን ከማየቴ በፊት ወደ ውሳኔ ስለማልሄድ ትምህርቱን በፊት መስማት አለብኝ። አልሰማም ስለማንኛውም ነገር ብዬ ቆይስት ብዬ ሼልፍ ላይ ያሉትን ኢንተርኔት ላይ ሁሉንም አዳመጥኩኝ እና በዚህ ዘመን እግዚአብሔር መመስገኛው የሚሆን ቅዱስ የሆነ አንደበት ከፍቶ ትክክለኛውን ትምህርት ህዝበ ክርስቲያን መንጋው እንዳይበተን እግዚአብሔር በዘመናችን ያነሳቸው ትልቅ አባት ናቸው ብዬ ስላመንኩና ከትምህርቱም ስለተረዳው ህይወቴም ስለተለወጠበት ትላንት ማታም ከሰዎች ጋር በእርሶ ዙሪያ የጨዋታ ተነስቶ ማወቅ የማውቀውን አህል ሀቁን ያየሁትን የዳንኩበትን ሁሉን ነገር መስክሬያለሁ። ወደፊትም መሰክራለሁኛ አባ። አዎ ምስክርነታችን እግዚአብሔር እንዲከበር ነው። እኔ አይደለ እኔ ምንም የምታደርጉት ነገር የለም። ማኒክበር ማለት ነው እግዚአብሔር ከከበረ አይበቃም? ታደ ታዲያ ለእኔስ ገዱልኛል። ሰው አትከተሉ ይሏቸዋል፣ በሞጥ ሟት ጣፋቸው ይሄ እንዴት ነው? ሰው አትከተሉ ይላል፣ እነሱ ስትከተሏቸው ግን ደስ ይላቸዋል። የሚገርመው ነገር ይሄ ነው። ግን ሰው መከተል አይደለም ክርስቶስን መከተል ነው። ወደ ክርስቶስ ነው የምትቀርቡት። ለእኔ ምን ታደርግልኛለም? እኔ የምበላው ግማሽ እንጀራ ምን ያገናኘናል?

እንዴት ነሽ? እግዚአብሔር ይመስገን። ቤት ዘግተሽ ትተኛለሽ? አዎ፣ ራሴን ያመኛል። አባታችን ራሴን በጣም ያመኛል። ስራ ቦታ በጣም ይረብሸኛል። አይኔን ያመኛል። መነጽርም ታዘዘኛል። አሻለኝም። በቃ በጣም ነው የምረበሸው። ቤት ውስጥ በጣበጣለሁ። ቤት ነው የምትረበሽ? ቤት መዝጊያው እንኳኳል፣ ጓዳው እንኳኳል፣ ብረት ድስቱ ይጮኋል፣ ሁሉ ነገር ይንኳኳል። አንደርቢ ተደርጎብን ነበር ከዚህ በፊት እሱ ሰበካ ጉባኤ ገብቶ ነበር፣ ይሰራ ነበር። እኔ ገብሌልን በጣም ወደ ያለሁኝ ለእሱ ቤተ ክርስቲያን አገልግል ሲ ባለን አቅም ብዬ እኔ በቃ ጥፊ ጥፊ ይለኛል። ከቤት ልጆችሽን በትኝና ሂጂ ሂጂ ይለኛል። እሱን ያስጠላኛል። እናቴን ውሰጅኝ በቃ እባክሽ እኔ ጋብቻ አልተባረከም ወይም በቃ ማለት ነው ውሰጅኝ እስ ስላት አይሆንም አይሆንም፣ ሴት አፈተና ነው እዚሁ ቁጭ በይ፣ አብረሽ ተፈተኛል ውስጥሽ ማለችኝ። እዛው ቁጭ አለ እና እንዴት ነው ማይግሬን አለ ብለ ዝም ብለሽ አሰብሽበት? አዎ፣ በጨለማ ውስጥ በቃ ያስተኛኛል። ሐኪምም ሲሄድ የማራይም ተነሳ ጭንቅላቴ ምንም የለም፣ ደህና ነሽ ይሉኛል። አይነሽ ላይም ችግር የለም። ምናልባት ስክሪን ምናምን የኮምፒውተር ስክሪን ከሆነ እንትን መነጽር ተጠቀሚ ያለ፣ መነጽርም ተጠቀምኩ። ይሄ ነገር ሌላ ነገር ይሆናል ብዬ አርሴ ማጸበል ገባሁ ተጠመቅኩኝ። ምንም በቃ የሚታይ ምልክት የለም፣ ምንም ድምፅ አይሰጥም። ስንት ጊዜ ተጠመቅሽ? ሁለት ሰባቶች ተጠመኩኝና ተመልሼ ወደ ስራ ገባሁ። በኋላ ወንድሜ አንጎላ ነው የሚኖረው። እሱ ማለት እሱ መጣ መጣና የመምህር ግርማን ካሴቶች እታብ ምንድን ነው ዓይንሽ እኮ ልክ አይደለም ሲለኝ፣ ዓይኔን ያመኛል ራሴን ያመኛል ምንም ሰላም የለኝም። ባክን ጌች ያልኩት እስቲ ካሴቶች እስቲ የእሳቸውን አለ እሺ፣ ስጠኝ አልኩ። አየሁ የዛለታ ማየት አቃተኝ። በቃ አንዴ ድምፁን ቀንሱልኝ እላለሁ። ይረብሻል ያቅለሸልሸኛል ራሴን ያመኛል ን መስማት አስጠላኝ። ከዛ በኋላ አይ ነገር በቃ እርኩስ መንፈስ ነው እንደምንም ብላችሁ እንደምታረጋ አርገኛልኩት። ይዞ ይመጣ እህ ከዚህ ከውስጥ አዋቂዎች የሚላክ መተት፣ ጠበል ይጠመቃል። አንዳንድ ጊዜ በመጠመቃችን ብቻ የለም ብለን መወሰን የለብንም። ደጋግሜ እንደነገርኳችሁ ጠበል ጠጥቶ የሚልኩት አለ። ጠበል በደንብ ሄደህ እዛ የሚጠብቅህ ይሄ ነው፣ ጥርስህን ነክሰህ ዝም በል ይሉታል። ከዛ በኋላ ሲገባ ጥርሱን ነክሶ ዝም ይላል። ለሱ ትልቁ ውርጅብኝ ጠዋትና ማታ ቀን የጸሎት ቦታ ቤታችን ሲኖርና የአምልኮት ጊዜ ሲኖረን ነው። በዛም በላይ ደግሞ በቅጥቀጣ መንፈሳዊ ድፍረት ሲኖረን ነው። ሲያመን ምልክቶቹን ተከትለን ለምሳሌ በመቁጠሪያ ስንመታው ማቃጠል፣ መብላት፣ መውረር በሰውነት ውስጥ መሄድ ስትመታው እንደ ድንጋይ መሆን፣ ይሄ የመኖሩ አምስት ምልክቶች ናቸው፤ ማቃጠል፣ መውረር፣ መብላት፣ በሰውነት ውስጥ መሄድ እና እንደ ድንጋይ መሆን እነዚህ አምስቱ የመኖሩ ማረጋገጫዎች ናቸው። ከዛ በኋላ ስትቀጠቅጠው መጨረሻ ላይ አንዳንድ የማትፈልጋቸውን ድምፆች ትሰማለህ። ከውስጥህ ማውራት ይጀምራል። በመጨረሻ ማን ነህ በኢየሱስ ክርስቶስ ስም ስትለው ቡዳ ነኝ ይላል። የሚስጢር መተት ነኝ ይላል። ዛር ነኝ ይላል። ከዚህ በኋላ ምን ያስፈልጋል? የውጭው ዓለም ተማሪዎቼ በብዛት ይሄን መንገድ ተጠቅመዋል። ውጭ ያሉት ማለት ነው። በብዛት በብዛት፣ እያንዳንዱ የራሱ መንፈስ ይዞ፣ ግማሹ በስልክ ግማሹም ራሱ እያሰናበተው፣ ግማሹም እርስ በርሱ በደንብ ያወቀው አንዱ ላንዱ እያገዘ፣ ዛሬ በቤተ ክርስቲያን ረጅም ዘመን ኖረው? ያላወቁት አገልጋዮች የሰሙት ምዕመናን ጠላትን እያሸነፉ ናቸው። ይሄ እንግዲህ ምንድን ነው? ይሄ እንግዲህ ሁሉንም አስማተኛ አድርግ ያለው እግዚአብሔር ስሙ የተመሰገነ ይሁን። በቃ በሙሉ ያደመጠ በሙሉ በቃ አስማተኛ ሆኗል። ይው እዚህም መካሄድ አለ እኮ እዚህ ትዕዛዝ እየሰጠ የሚያሰራቸው ይሰራሉ። እሱ ደከም ሲለው ይህንን ግጠሙ ይላቸዋል። አብረው ይገጥማሉ። ይህ አለ ቤት ስታስጠርገው የነበረች እህታችን ትዛ ይላችሁ። አስር ሰዓት ተነስታ ወጡንም ሁሉንም ማጠናቆ ሪፖርት ያቀርባል። ጨርሻለሁ ይላል። ለዋላ የሆነ ማለት እኮ ነው። እሱ አይደክማትም እና ሊሂዶ ስላት አይ ትንሽ ላሰራው ሰራተኛ የለኝም ማለች። ኩስ እና ይህናል ነው ይህናል። ሰው በክፉ ላይ ጠንካራ የእምነት ጉልበት አግኝቷል። አንተ ፌዘኛው ግን የሱዳን መተት ነው እያልክ ቀልደው ምንም አታመጣም። ደግሞ አይገርምም። ምንም ምንም ምንም አታረግም። በራስ ሕይወት ላይ ትቀልዳለ። በይ በርቺ በርቺ። አሁን የጸሎት ቦታ አዘጋጁ። ያኛው አንደርቢ ሲያዘጋጅ እኮ የእሱን የሆነው የጥፋት መንፈስ አዘጋጅቶ ነው። እናንተ እሱ መቋቋም ታዲያ ምን ቀላል ነገር እያለ ሁለቴ እኮ ብዣልጭው ሪፖርት ያቀርባላኝ። ይሄ ማይግሬን ምናምን ብለሽ ደግሞ አትቀበይ፣ ውሸቱን ነው ስለዚህ በርቺ በርቺ በርቱ። በደንብ እዚሁ ነው አንተ ያለው? አዎ እዚሁ ነኝ። እዚሁ አዲስ አበባ በፊት